አሰፋም ከዚህ በኋላ ለምሳሌ አገሩን የእውነት እንደሚያይ ሰው ከተማው በሞላ ወለል ብሎ ከሚታይበት ከፍተኛ ቦታ ላይ ወጥቶ ነበር። ነገር ግን አይኑ እኮ አለበት፣ ልቡ አልነበረም እና አንዱንም አላየም ነበር። ልቡ በዛችው ልጅ ላይ ነበር። በሕይወቱ ሙሉ ለመጀመሪያ ጊዜ ልቡን የማረከችው እሷው ልጅ ነበረች። አሰፋ በጣም ወዷት ነበር። ታውቃላችሁ ለመጀመሪያ ጊዜ ልቡን የማረከችው እሷ ልጅ ነበረች። አሰፋ በጣም ወዷት ነበር። አውቃላችሁ የመጀመሪያ ፍቅራችሁን ለመጀመሪያ ጊዜ ስታዩት ልባችሁ አለመጠን ይመታል፣ አካላታችሁን በሞላ አንዳች ነገር ሲወራችሁ ይሰማችኋል። ይህም ይበልጡን ጊዜ የሚሆነው ፍቅሩና መሳሳቡ ከሁለቱም በኩል የመጣ ሲሆን ነው። ሰፋንም ቅድም አይኖቿ በአይኖቹ ላይ ሲያርፍ እንደዚያ የነዘረው ይኸው ሆኖ ነበር። አሰፋ አውቁታል፣ ልጅቱም ወደዋለች ነገር ግን አንዳንድ ጊዜ እንደዚሁ እንዳልነው ፍቅሩና መሳሳቡ ከሁለቱም ዘንድ ይኖርና ልጅቷ ለክፋት ያገባች ወይም የታጨች ክብሯ ዘሯ ከተራሰው ጋር የማይቀላቀል ሆኖ የማይቀላቀል ሆኖ ራሷን ገዝታ ፊቷን መልሳ ዙራ ትሄዳለች። በዚህ ጊዜ ሀዘን ደግሞም ትካዜና ቅሬታ በተገፊው ልጅ ላይ ይሰራሉ። አሰፋንም አሁን እንደዚህ ያስተከዘው ነገር ከነዚህ መሰናክሎች አንዱ በሆነ ጥሩ ነበር። ምን ነው? እናቱ ቅድም ያገባሽ ናት፣ ወይም አጭታለች፣ ወይም የራስ ልጅ ናት። አሰፋ ደፋር ነው፤ እንደሚሉት ደፋርና ጭስ ኖጫ ያጣል። ነገር ግን እናቱ አልፎ ተርፈው ጅብነች አሉት። አሰፋ ይህንም በደናው ያምነው ወይም ሊቀበለው ከቶ አልቻለም። ለብቻው በሐሳቡ እንዴት እሷ ጅብ ትሆናለች? ሴቷ ከሰብአዊነት ወደ ሌላ ነገር ለመለወጥ ብትችል መልአክ ብትሆን እንጂ ጅብ አትሆንም፣ ይል ጀመር። ደግሞስ የሰው ልጅ እንዴት የራስ ቅሉን አውልቆ አስቀምጦ ጅብ ሆኖ ይሄዳል? ይሄ በፍጹም ልም ያለ አይን ያወጣ ውሸት ነው። ስንት የደም ስሮች፣ ስንት ጅማቶች መበጣጠስ እንዳለባቸው ለእነናቴ ማን በነገራቸው። እነሱ ግን ሲዋሩ ልክ አንድ ባርኔጣ ከሰው ራስ ወልቆ እንደተቀመጠ ያህል አድርገው ነው። ሆኖም ይሄው ንግግራቸው ከሁሉም ጨርሶ ውሸት ነው ለማለት ደግሞ አይቻልም። ያ መድረሳ ያሉት ሰውዬ የልጅቷን ስም ማጥፋቱ ጥርጥር የለውም፣ ትረጥር የለው አጥፍቷታል። ጊዜ እምቢ ብላው ይሆናል። እሱን እውነትም እንዴት ብላሽ ትበለው? ሲያዩት እንኳን ደስ አይልም። ከዛም ሰዎች እንደዚህ ናቸው፣ የገዛ ኖራቸውን ለመሸፈን ሲሉ የሰውን ስም ያጠፋሉ። እገሌ እገሌትን ለምን ተውካት ሲሉት አይ የኔ እሷ ይኸውልህ፣ እንደዚህ ነች። ዳም ነገር ሳም አይጠረጠርም። የዚሁ ብጤ ነው። እንዲያው እሷን ጠይቂያት፣ አግኝቼው አለ። ነገር ግን እንዴት አድርጌ ልጠይቃት እችላለሁ? እናቴ እንዳልሄድ አስመላኛለች። እናቴ እንዳልሄድ ያስማለችኝ፣ ጅብ ናትና ልጄን ትበላብኛለች ብላ ነው። አይ ማማ፣ እነዚህ የእናቶች ነገር። ግን እኔ ሰው ጅብ እንደማይሆን ይቺም ልጅ ጅብ እንዳይደለች አውቃለሁ። ለምን አለ። ምን አለ ታዲያ ብሄድ? አምላኬ እባክህ ልሂድ። ዛሬ እንዲያው እሷን አንድ ጊዜ ስምያት፣ ነገ ጠዋት ንሳ አገባለሁ። እሺ አንተ ንሳ አስፈቅደው። እናቴን ምን አድርግ? ይሄዳለሁ፣ ወደዛ እንኳን ሂጀና ዞር ብዬ ብታይ፣ በሪታ አገር ታስሳለች። ማታ? አዎ ማታ፣ አለ አሰፋ ብቻውን ጮክ ብሎ ማታ ሁላችንም እንደተኛን ሮባን የጓሮን በር ክፈትልኝ ብዬ ሂጄ ከሷው ጋር አድሬ ጠዋት፣ በሌሊት ደግሞ እናቲ እንዳታይ ሳትነሳ ተመልሸ ተመልሽ እቤት እንዳደረሰው ገብቼ ተኛለሁ። አሁን እንግዲያውስ እቤት ሂጄ ሮባን፣ ጅቷን ሂደህ ማታ አመጣለሁ ብሎሻል እና ንገራት ልበለው። ምናልባት ሮባም እንደነሱ ጅብ ናት። ምንም ቢሆን አልነግራትም፣ እናትህ ይገሉኛል ይለኝ ይሆናል ነገር ግን ብር ከሰጠሁትና ልብስ እሸልምሃለሁ ካልሁት ወዲያው ይሄዳል። አሰፋም በዚህ ሐሳቡ ጸንቶ ከዚያው ወዲያውኑ ወደ ቤት ተመልሶ ለእናቱ ገበሬ ለሮባ ጉርሻውን አስቀድሞ ሰጥቶ የሚያደርገውን ሁሉ ነገረው። እቅዱም እንደተፈለገው ከአንድ እስከ መጨረሻ ወዲያውኑ እየተከታተለ መስመር መስመሩን ያዘ። ራት በልተው እንደተኙም እናትየዋ እፎይ ተመስገን፣ ጌታዬ ልጄን አለባበሻ አስተኝቻለሁ ብለው የማታ ጾለታቸውን አድርገው ወገባቸውን መሬት እንዳስነኩ አሰፋ ሸለብ ለሚያደርጋቸው አስር ደቂቃ ብቻ ሰጡ። ከዛ በኋላ ወደ ወይኒቱ ቤት ኮቴውን ሳያስማ ሹልክ ብሎ ሄደ። ወይኒቱ እሱ አንኳግቶ ሲገባ ደና ደና ልብሷን ለብሳ አርገዋ ጠገብ ቁጭ ብላ ነበር። ቅድም ልክ ሳይሽ፣ እኔም ገና ሳይህ ሮባን ስልከው በእውነት ሽና የምትኝ አልመሰለኝም ነበር። እኔም ቅድም እናት ከበሩ ላይ ወደ ውስጥ ሲያስገቡ ሁለተኛ የምን ላይ አልመሰለኝም ነበር። እንደዚህ ነበር ለጥቂት ጊዜ ሆኖ የቆየው የአሰፋና የወይኒቱ የፍቅር ንግግር። በኋላም ይህ ሁሉ አልፎ ለአሰፋም የቀኑ ህልም ተፈጽሞ ጎን ለጎን ተቀምጠው ስማት ስማው፣ እንደዚሁ ደግሞ ሌላ ቁም ነገር ሁሉ ሲዋርዱና ሲጫወቱ ቆይተው ሌሊቱ እንደተራመደባቸው እንዳስተዋሉ ደግሞ ኩራዙን አጥፍተው ተኝተው ነበር። አሰፋንም ከጥቂት ደቂቃዎች በኋላ ከባድ እንቅልፍ ወስዶት ወይኒቱ ጎኑ ክንዱ ላይ ተኝታ እሱ በህልሙ ከሶ ጋር በደስታና በዓለም ብዙ ቦታ ሲጓዝ ያይ ነበር። ነገር ግን አሰፋ በዚሁ በያዘው ሁኔታ ሌሊቱን በሞላ ሳይነጋ ከሌሊቱ 11 ሰዓት ላይ ሲሆን በርዶት ከእንቅልፉ ብንን አለ። ብርዱም ደግሞ ያለ ምክንያት አልነበረም። ህልሙ ቅዠቱ፣ ስቁ ወይኒቱ ከጎኑ አልነበረችም። እናቱም ያሉት ወዲያውኑ ትዝ አለው፣ ጅብ ነች። ጥርጣሬ ሁሉን አሸበረው ሁሉ ጋር ወባ እንደተነሳበት ሰው ተርገፈገፈ። የሚንቀጠቀጠው እጁ ዳብሶ ክብሪቱን እንደምንም ደረሰበት፣ እየተርበደበደም ጭሮ ጥሮ ኩራዙን አበራ። በአይኑም ጨለማውን ባስወገደለት ኩራዝ ኃይል እሷን ፍለጋ ጀመረ። አሁንም ወይኒቱ በየትኛውም ስፍራ አልነበረችም። ፈጥኖ ወደ በሩ ተመለከተ። እነሆ በሩም መቀርቀሪያው ወልቆ ክፍቱን ተንገርብቦ ነበር። ለአሰፋም ይሄው በቃው። አሰኝታኝ ከዚያው ከጅቦቹ ዘንድ ሄዳለች አለ። ልብሱንም በጥድፊያ አጠላልቆ ወደ እናቱ ቤት ሊሄድ አሰበ። ሱሪውንም ማታ አውልቆ ካኖረበት ወንበር ላይ ሊያነሳ ዞር ብሎ እጁን ሰደደ ከዛው ባየው ነገር ኮረንቲ እንደጨበጠ ነዝሮ ከአልጋው ላይ ነጥሮ በሌላ ጎኑ በኩል ከመሬት ወርዶ ወደቀ። ሱሪው ከነበረበት ወንበር በሱሪው ላይ የወይኒቱ ጸጉር እንዳለ ቆልቆ ተቀምጦ ነበር። ብርድ ፍርሃት ድንጋጤ አሰፋን ሰበቁት ከዚያም ቀስ ብሎ ተነስቶ ላቡን እያንጠባጠበ ግድግዳውን ጥጋ አድርጎ ቆመ ግድግዳውን ዙሪያውን ሁሉ የጅቦች ሹሹታ የሚሰማ መሰለው አሁን እንብለው አሁን እንበለዋለን የሚል በዚህ ሁኔታው ምንም ያህል ሳይቆይ ወዲያውኑ ደግሞ በሩ ሊከፈት ተንሳጠጠ አንድ መልክን ወዲያውኑ በቤት ውስጥ ገባ አሰፋም ይህንኑ መልክ ትክ ብሎ አየው። መልኩም ግማሽ ወገኑ የወይኒቱ ይመስላል። አሁን አፍንጫው፣ ከንፈሩ፣ አይኑ፣ ሽፋሉ፣ ቅንድቡ፣ ቁመቱ፣ ሽንጡ የእሷው የወይኒቱ ነበር። ነገር ግን ራሱ ቅቤ የተቀባ ድፍንቅል ይመስል ነበር፣ አንድም ፀጉር አልነበረበትም። አሰፋና የዚሁ መልክ አይን ተገጣጠመ። መልኩም ወዲያውኑ ቀስ እያለ እርምጃው ወደ አሰፋ በኩል ቀጠለ። አሰፋም በዚህ ጊዜ የሽሽት ግድግዳውንም ሙጥኝ ሙጥኝ በሁለት እጆቹ ይዞ በፍርሃት ድምፅ ጮኸ፣ አትጠጊኝ፣ አትጠጊኝ፣ ኋላ እውላለሁ አለ። መልኩም ዛቻውን ፈርቶ ሳይቆም አሁንም ዝም ብሎ እንደዚያው እየቀረበ በቀስታ ለምን ብሎ ጠየቀው። አሰፋ አሁን ደግሞ ድምጹ የማን እንደሆነ ወዲያውኑ ለይ። ድምጹ የሷው ይወኝት ነበር። ጅብነሽ እናቴ ስላንቺ የነገረች ነገር ሁሉ እውነት ነው፣ አትጠጊኝ ብያለሁ፣ አዳ አለ። ወይቱም በዚህ ጊዜ ከአሰፋ ዘንድ ተመልሳ ወደ አልጋው እያዘገመች ሂዳ በእግርጌ ላይ ቁጭ አለች። እምባም በጉንጮቿ ላይ ወዲያውኑ ይወርዱ ጀመረ። ትንሽም በዚህ ወቁ በዚህ ሁኔታ ከቆየች በኋላ ወደ አሰፋ ተመልክታ፣ አሰፋ አንተም እንደ ሰዎች ጅብነሽ አልኸኝ? ምን ነበር ለይታቅፈኝ በክንዶች ላይ ሳለሁ የነገርኸኝ መጽሐፍ ቅዱስ ሳይንስ ሰው ልጅ እንደማይሆን ያስረዳኛል አንም ጅብነሽ ቢልሽ እኔ ከቶ አልልሽም አላልከኝም አሁን ታዲያ አለችው አሁን ለሌት እርግጥ ነው እንደሱ ብያለሁ ነገር ግን ማየት ማመን ነው አሁን እራሴ ባይኔ ያየሁሽ ጅብነሽ በዚህ ጊዜ ወይኒቱ ከልቧ ተንሰቅስቃ የለም ማሰፋ አይደለሁም አለችው እንዴት አይደለሽም ምንድን ምንድነው ይህ የራስ ፀጉርሽ? እንዴት ቢሆን እንደዚህ ወለቀ? አንቺስ አሁን የት ነበርሽ አላት። አሁን ደግሞ ወይኒቱ ቀና ብላ እምባዋን ከፊቷ ላይ ጠራርጋ፣ እሺ ስማኝ አሰፋ፣ እንግርህ እንግዲያውስ የት እንደነበርኩ ፀጉሬም፣ እንዴት እንደዚህ እንደወለቀ አለችው። አሁን ካጠገብ አጣህኝ ወደ ውጭ ወጥቼ ነበር። ፀጉሬም እንደዚህ የወለቀው የራሴ ተፈጥሮ አይደለም። በዚህ ንግግሯ አሰፋ ደንግጦ ምን አላት አዎ ደግሞ ወይኒቱ በጣም አልቅሳ አደ አሁን ደግሞ ወይኒቱ በጣም አልቅሳ አዎን፣ አሰፋ ስማኝ፣ ታሪኬ ይሄ ነው አለችው። እናቴ ባሏ የኔ የልጇ አባት ወዲያው እንደወለድ ወዲያው እንደተወለድኩ ሞቶባት ችግርና ማጣት በዚህ ዓለም ክፉኛ ያንገላታት ድሃ ሴት ነበረች። የሚላስ የሚቀመስ ስላልነበረ እየዞረች እየዞረች ትለምን ነበር። አንድ ቀን በተወለድኩ ባመቴ እኔን ብቻን ከቤት ውስጥ ዘግታብኝ፣ እሷ ቃርሚያ ሂዳ ነበር ካስ ፈቀቅ ብሎ ከተኛሁበት መደብ ስር የተዳፈነ ረመጥ ኑሮ ተንከባልዬ ባናቴ ወድቄበት ራሴ በሙላ ተጠበሰ። እንዳጋጣሚ በዛ በኩል ከሚያልፉ ሰዎች አንዱ ጩኸቴን ሰምቶ ባያደርስን ባይደርስና ባያተርፈኝ ኑሮ ነድጄ ቀር ነበር። ከዚያም አገር እናቴ ወዲያውኑ ይዘኝ ፍቅዳ አዲስ አበባ ገባች። ከዛም ብዙ ሐኪሞች ዘንድ እየለመነች ደርሳ ራሴን አሳየቻቸው። ሁሉም ይህ ፈጽሞ ተቃርሏል። ሁለተኛ ፀጉር የሚሉት ነገር አያበቅም አሏት። እሷም እኔን ያለ ልክ ተወደኝ ነበርና በመጨረሻ የሄደችበት ሐኪም እግሩ ላይ ወድቃ ምርር ብላ ብታለቅስበት ትልቅ ስትሆን ወደ እኔ ዘንድ አምጫት አላት። እናቴም ሳትርቅ ለዚያው ሐኪም ግርድና ገብታ ትሠራ ጀመር። እኔም ሌላ ቦታ ላይ እሳቱ ስላልነካኝ ይህኑ ራሴን ብቻ በቆብና በሻሽ እየሸፈንኩ አደግኩ። አስራ አምስት ዓመቴ ሐኪም ለእናቴ በሰጣት ተስፋ መሰረት ይህንን ጸጉር ካገሩ ልቆ አምጥቶ ሰጠኝ። ስለዚህ ማታ ማታ ስተኛ ከቀን ብዛት ከመኝታ የተነሳ ተሰባብሮ እንዳያልቅብኝ አውልቄ አኖረዋለሁ። አሰፋም በዚህ ንግግሯ ልቡ ተነካ። ወዲያውኑ ወደ አልጋው ጠጋ ብሎ ፀጉሩን ከሱሪው ላይ አንስቶ ኩራዙ መረመረው። እውነትም ፀጉሩ ወይኒቱ እንዳለችው በእጅ ወይኒቱ እንዳለችው በሰው እጅ የተጎነጎነ ሰው ሰራሽ ነው። አሰፋም እንባው ተንቆረዘዘ። ፀጉሩን አልጋው ላይ አስቀምጦ ራሷን ደግሞ ላይ ኩራዙን ይዞ ወይኒቱን ተጠጋ ኖሆ እሱም እንደዚያው እሷው እንዳለችው በሞላ በሳት የተቃጠለ ጠባሳ ነበር። አሰፋንም እንባነቀ ከንፈሩም ተንቀጠቀጠ። ኩራዙንም ከቦቱ አስቀምጦ መጥቶ ወይኒቱን በደረቱ አድርጎ አቀማት። ሁለቱም አንገት ለአንገት ተያይዘው እኩል ተንሰቅስቀው አለቀሱ። ተፈጸመ።